ሰላም ለእናንተ ይሁን። እት ወንድሞቼ፣ እንዴ ናችሁ? ፎርመር ፕሬዚዳንት የሆነው ባራክ ኦባማ ባለቤቱ ሜሼል ከሰሞኑ አንድ ኢንተርቪው አድርጋ ነበር። እና የመጣችበት ሪዝን ያው የተለያዩ ሀሳቦችን ለመስጠት ነው። በዋነኝነት ግን ከሚዲያ ላይ ሲዘዋወር የነበረ ነገር አለ። እሱም ደግሞ በእሷና በባለቤቷ ዙሪያ ላይ ተፋተዋል። እንግዲህ ኦባማ ከሌላ ሴት ጋር ታይቷል። የተለያዩ ወሬዎች አሉ የሚዘዋወሩ ና ያንን ክሊር አውት ለማድረግ ነው። በተጨማሪ ደግሞ የተለያዩ ጥያቄዎችን ጋዜጠኛው አቅርቦላት ነበር። ሙሉ አለላችሁ ገብታችሁ ማየት ትችላላችሁ ና ካነሳቻቸው ሀሳቦች መካከል ያው ከዚህ በፊት ያወራውት ቪዲዮም ስለሰራውበት በዛ ላይ ደግሞ የሳጥናይል ጎል መጽሐፍ ያነበባችሁ ያው በደምብ ግልጽ ነው ስለተጻፈ በተለይ ቁጥር አንድ ላይ የተጠቀሰ ነገር አለ በኦባማ ዙሪያ ላይ እና እና እዚህ ኢንተርቪው ላይ የተናገረችውን ንግግር ቀንጨብ አድርጌ ላሰማችሁ እና ተዛ እንቀጥላለን።

እንደሰማችሁት ነው እዚህ ጋር እያወራች ያለችው ስለ አንድ ልጅ ፆታውን ስላስቀየረ አሜሪካን አክተር ዳ ኮሚዲያን የሆነው ማርሎን ዋይንስ የእሱ ልጅ ከሴት ወደ ወንድ ተቀይራ ነበር እና ብዙ ጊዜ ሚሼል ኦባማ ሰፖርት ታደርገዋለች ያንን ፋሚሊ ማለት በቃ ልጅ መገፋት የለበትም የፈለገውን ነገር መሆን ይችላል እያለች በተለያየ ኢንተርቪው ታነሳዋለች እና ይሄ ነገር ተደጋገመ ምንድን ነው ያለችው? እንግዲህ ይሄ ልጅ ምን ያህል ሰፈር እንዳደረገ እና እንዴት አይነት ስሜት እንደሚሰማው፣ በተለይ ደግሞ አዘ ብላክ መን ያለችው እና ሉክ፣ አሁን እቺ ፓርት ነው ተቆርጣ ሚዲያ ላይ ሲዘዋወር የነበረው ማለት ነው እና ምንድን ነው ቴክኒክሊ፣ ለልጁ ብትናገርም እሷን ራሱ ሪፈር እያደረገች ነው እዛ ቦታ ላይ ነው እና ሰው የተለያዩ አንደርስታንዲንግ ግን አስቀምጧል። ግን አንድ የምናውቀው እውነታ አለ። ይሄ ደግሞ ኦባማ ከተመረጠ ጀምሮ በተለይ ደግሞ በግብረ ሰዶማያን ዙሪያ ላይ ያላቸውን ሰፖርት አሜሪካ ሂስትሪ ሆኖ የማያውቁ ነገሮች ናቸው የሆኑት ኦባማ በሚመራበት ታይም ላይ ማለት ነው እና የመጀመሪያውም ግብረሰዶም ባንዲራ የተውለበለበው በኦባማ ጊዜ ነው። ለመጀመሪያ ጊዜ ዋይት ሀውስ ላይ ተውለበለበው ማለት ነው እና ለማንኛውም የሳጥን ሀይል ጎል በኢትዮጵያ ቢለው መጽሐፍ ላይ በአብዛኛው መሪዎች፣ የአገር መሪዎች ግብረሰዶማ እንደሆኑ የሚያመላክቱ በጣም ብዙ ክፍሎች አሉ እና አንዱም ኦባማን ጠቅሷል እዛ ላይ እስፔሻሊ የመጀመሪያው ክፍል ላይ ከቁጥር አንድ ላይ ታገኙታላችሁ እና ይሄ ነገር እኔ ተረት መስሎኝ ነበር የመጀመሪያ አካባቢ ላይ ማለት ነው። ግን በራሴ ሪሰርች ሳረቅ አንድ የኦባማና የሚስቱ የሆስፒታል ፒክቸሮችን አታገኙ የወለደችበትን እንደገና ደግሞ ሕፃን ሆኖ ያቀፉበትን ሁለቱ ሴቶች ልጆቻችን ብለው የያዟቸውን የለም እና በጣም አጠራጣሪ ነበረ። በጣም የገረመኝ ግን ከምንም በላይ ጆዋን ሪቨርስ፣ እሷ ጋዜጠኛ ኮሜዲያን የሆነችው ከሆነ ስብሰባ በኋላ ከን ኦባማ ጋር ባደረገችው ዝግጅት ላይ

እና ይሄ ንግግር ነው። ምንድን ነው ያለችው? ሚሼል ኦባማ ጾታውን ያስቀየረ ወንድ ናት ነው፣ ወንድ ናት ግን ጾታውን አስቀይራ ነው ሴት የሆነችው የሚል እንትን ነው እንግዲህ ንግግር የተናገረችው። እና ይህን በተናገረች በተወሰኑ ሳምንታት ውስጥ ነው ሞተሽ ተብሎ ባና ውስጥ የተደረገው ማለት ነው። እና እኔ እዚህ እሷን የሰማው ጊዜ ይቺ ዘረኛ ናት አውቃ ነው ጥቁሩ ለመጣለው ብዬ ተናግሬ ነበረ። ለማንኛውም ግን ሸዋሸዋ ተሰርተናል፣ በደንብ ደንበኛ ድራማ ተሰርተናል። እቺ ጋዜጠኛ የተናገረችው ነገር እውነት ነው። አሁን ደግሞ ጣ ዜና አለ። ይህ ምንድን ነው? የኦባማና የሜሼል ልጅ የመጀመሪያ ልጅ መሪያ ኦባማ እሷ የሙቪውን ኢንዱስትሪ ልትቀላቀለው ተብሎ የላስ ኔሟን ቀይራ መምጣቷ በጣም አነጋጋሪ እየሆነ ነው አሁን በቃ ኮንትራታቸው ጨርሰዋል። ምክንያቱም የእነሱ ልጆች አይደሉም ከጅማሬው እና የሚለው ሌላ አንድ ሌላ ጨምርላችሁ ብዙ ጊዜ እንደነዚህ አይነት የነሱ ሚስጥር ያወጡ ሰዎች ከዚህ በፊት ታፋሪ የሚባለው የኦባማ ፐርሰናል ሼፍም እንደሞተ ሁላችንም ግልጽ ነው እና ይሄ ስፔሻሊ ይሄ በአመራር ይሄ ግብረሰዶም በሚለው ዙሪያ ላይ ብዙ ሀገራት ፕሬዚዳንት የሆኑ ፕራይም ሚኒስትር የሆኑ አሁን በቅርብ እንኳን የሰማኑ ታሪክ አለ አደለ? የነ ብሪጅት ማርኮን የነ ማርኮ ብሪጅት ወንድናት የሚል ዜናዎች ማለት ነው። ና ኤኒዌይስ፣ ሀሳቤን ለመጠቅለል ያህል እንደነዚህ አይነት ነገሮች ያው እስፔሻሊ በእነዚህ አባላት መካከል ያለ ነው። ይሄ ግብረሰዶም አይነት አንዱ የአምልኮ ስርዓታቸው ነው በጣዖታቸው ፊት የሚያቀርቡት ነው። እና በአብዛኛው መሪዎች ደግሞ እንደዛ የተነካኩ ናቸው ልላችሁ ነው። እና በዚህ ዘመን ደግሞ ሁሉ ነገር ግልጽ እየወጣ ነውና ያው እንግዲህ እንደተለመደው ነገሮችን እንድትመረምሩ ነው።